በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 21 ልጄ ሆይ የበደልኸው በደል የሳትኸውም ነገር ቢኖር እንዳትደግም ተጠንቀቅ። ስለቀደመው ኃጢአትህም ንስሐ ግባ። ከክፉ አውሬ እንደሚሸሽ እንዲሁ ከኃጢአት ካገኘችህ ግን አትለቅህም። ጥርሷ እንዳንበሳ ጥርስ ነው፣ የሰውንም ነፍስ ታጠፋለች። ሁለት አፍ እንዳሉ የተሳለ ሰይፍ ኀጢአት ሁሉ እንደዚህ ናት። ካቆሰለችህም ለቁስሉ አፈውስ የለውም። መመካትና ኩራት ትዕቢትም ባለጸግነትም ያጠፏታል፣ እንደዚሁም የትዕቢተኞችን ቤት ያጠፋሉ። ድሀ በሚለምንበት ጊዜ አፉን እስከ ጆሮ ይከፍታል፣ ጩኸቱን ፈጥኖ ወደ እግዚአብሔር ይደርሳል። ምክርን የሚጠላ ሰው ኀጢአተኞችን ይከተላቸዋል። እግዚአብሔርን የሚፈራ ሰው ግን በመከሩት ጊዜ ልቦናውን ይመልሳል። ንግግርን የሚችል ሰው ከሩቁ ይታወቃል። ለብልህ ሰውም የተሳተው ኀጢአቱ ይታወቀዋል። በብድር ገንዘብ ቤቱን የሚሠራ ሰው ሕንፃው እንደ ክረምት ግንብ ነው። የኀጢአተኞችም አንድነታቸው እንደ ገለባ ክምር ነው፣ ፍጻሜያቸውም ለእሳት ነበልባል ይሆናል። የኀጢአተኞች መንገድ ጉጻጉጽ ነው፣ መውጫውም ገደል ነው። ልቦናውን ያጸና ሰው የእግዚአብሔርን ሕግ ይጠብቃል። እግዚአብሔርን የመፍራትም መጨረሻው ጥበብ ነው። ያልተማረ ሰው ጠቢብ አይሆንም፣ ተምሮም ውርደት የሚበዛበት አለ። የብልህ ሰው ሐሳብ እንደ ክረምት ውኃ ብዙ ነው፣ ምክሩን እንደ ሕይወት ውኃ ያምንጫል። ያላዋቂ ሰው ልብ እንደ ሰባራ ማድጋ ነው፣ የሰማውን ነገር ሁሉ መጠበቅ አይችልምና። አስተዋይ ሰው የጥበብን ነገር በሰማ ጊዜ ያደንቃታል፣ ዳግመኛም በእርሷ ላይ ይጨምራል። አላዋቂ ልቦና ግን ከሰማ በኋላ ይተፋል፣ ወደ ኋላም ይመልሰዋል። የአላዋቂ ሰው ነገሩ በራቀ ጎዳና እንዳለ እንደሚከብድ ሸክም ነው። የብልህ ሰው አንደበት መወደድ ግን መልካም ነው። የብልህ ሰው ነገሩ በጉባኤ ይሰማል፣ ነገሩም ወደ ልብ ይገባል። ጥበብ በአላዋቂ ሰዎች ዘንድ እንደፈረሰች ቤት ናት። ያለዋቂ ሰው ምክርም የማይወደድ ነገር ነው። ያለዋቂዎች ትምህርት እንደ ታሰረ እግር ነው። ያለዋቂዎች ልቦና ቀኝ እጁን እንደ ታሰረ ሰው ደካማ ነው። አለዋቂ ሰው በሳቀ ጊዜ ቃሉን ከፍ ያደርጋል። ብልህ ሰው ግን በጭንቅ ከንፈሩን ፈገግ ያደርጋል። ጥበብ አስተዋይ ሰው ዘንድ እንደ ወርቅ ጌጥ ናት፣ በቀኝ እጅ እንዳለም አምባር ናት። ያለዋቂ ሰው እግር ፈጥና ወደ ቤት ትገባለች። በትምህርት የተፈተነ ሰው ግን የሰውን ፊት ያፍራል። አላዋቂ ሰው በደጃፍ ሆኖ የሰውን ቤት ይመለከታል፣ አዋቂ ሰው ግን በውጭ ይቆማል። ለሰው በበር ተጠግቶ ማድመጥ አላዋቂነት ነው፣ በአዋቂ ሰው ዘንድ ግን ይህ ነገርን ማድረግ እጅግ አሳፋሪ ነው። የለፍላፊ ከንፈር የማይመለከተውን ነገር ይናገራል፣ የጠቢባን ቃል ግን በሚዛን የተመዘነች ናት። ያለ አዋቆች ልባቸው ባፋቸው ነው። የአዋቂዎች አፍ ግን በልባቸው ነው። ኃጢአተኛ ሰው ሰይጣንን ቢረግመው ራሱን መርገሙ ነው። ሐሜተኛ ሰው ሰውነቱን ያረግሳል፣ ባደረበትም ቦታ ራሱን ያስጠላል። ምዕራፍ 22 ሰነፍና ስንፍና ሰነፍ ሰው በተቀመጠበት ቦታ እንደ ዋሻ ድንጋይ ነው። በጽኑ ስንፍናው ሁሉን ያቦዝናል። ሰነፍ ሰው በተኛበት ቦታ እንደ ተጣለ ፈረስ ነው። የነካውም ሰው ሁሉ እጁን ያራግፋል። ያልተቀጣ ልጅ ለአባቱ ሀፍረት ነው። ያልተቀጣይ ሴት ልጅም የጎሰቆለች ትሆናለች። ብልህ ሴት ልጅ ባሏን ትወርሳለች። የምታሳፍር ሴት ልጅ ግን ለአባቷ ሐዘን ናት። አባቷንም ታሳፍራለች፣ ባሏንም ታሳፍራለች ደፋርም ናት። በሁለቱ ዘንድ ጥፍ ትዋረዳለች ጥበብና ሞኝነት ባገኘበት ቦታ ነገሩን የሚናገር ሰው በልቅሶ ቤት መሰንቆ እንደሚመታ ሰው ነው። ግርፋትና ተግሳት ሁልጊዜ ብልህ ያደርጋል። ሰነፍ ሰውን የሚያስተምር ሰው የተሰበረ ገልን እንደሚጠግን ሰው ነው። የተኛ ሰውንም ከጽኑ እንቅልፍ እንደመቀስቀስ ነው። ለሰነፍ ሰው የሚነግር በጽኑ እንቅልፍ ለተያዘ ሰው እንደሚነግር ነው። ነግረኸው ከጨረስክ በኋላ ምን ተናገርህ ይልሃል። ብርሃኑ አልፏልና ለሞተ ሰው አልቅስለት፣ አእምሮም ጠፍቷልና ለሰነፍ ሰው አልቅስለት። ከሞተ በኋላ አይመለስምና ለሞተ ሰው ታለቅስለት ዘንድ አገባብ ነው። ከመሞቱ መኖሩ ይከፋበታልና ለሰነፍ ሰው በሕይወት ሳለ አልቅስለት። ሰዎች ስለ ሞተ ሰው ሰባት ቀን ያልቅሱለታል። ለሰነፍ ለኀጢአተኛ ግን በሕይወት ዘመኑ ሁሉ አልቅስለት። ከሰነፍ ሰው ጋር ነገርን አታብዛ። አእምሮ ከሌለ ሰው ጋር አትሂድ፣ ወደ መከራ እንዳያገባህ አንተም በእርሱ ስንፍና እንዳትነቀፍ ተጠበቅ። ከእርሱ ራቅ፣ ሰውነትህንም ታርፋለች፣ ይቀልሃልም። በእርሱ ስንፍና አንተ የምትጎዳውም የለም። ከአረር የሚከብድ ምን አለ? ሰነፍ ከመባልስ የሚከፋ ምን አለ? ከሰነፍ ሰው ጋር ከመኖር ጨውና አሸዋ ብረትንም ብትሸከም ይሻላል። ማገሩ ያማረ በግንብ ታሰረ ቤት በምድር መናወጥ ጊዜ እንደማይፈርስ የብልህ ሰው ምክርም በጽኑ ልቦና እንዲሁ ነው። ቅጥሩም ለዘላለም አይወድቅም በአዋቂ ሰው ምክር የጸና ልቦናም በግድግዳ ላይ እንዳለ የአሸዋ ምርግ ነው። በነፋስ ፊት ያለ ገለባም ነፋስ በነፈሰ ጊዜ እንደማይቆም ያለ አዋቂ ሰው ሐሳብም ያስፈራው ሰው ቢኖር በማይቆም በፈሪ ሰው ልቦና ዘንድ እንዲሁ ነው። ወዳጅነትን ጠብቆ ማቆየት ዓይኑን የሚጠነቁል ሰው እምባውን ያወርዳል። ልቦናውም የሚነካ ሰው ጥበብን ያሳያል። በወፎች ድንጋይ የወረወረባቸው ሰው ያባረራቸዋል። በወዳጁም የሚዘብት ሰው ወዳጅነትን ያጠፋል። በወዳጅህ ላይ ሰይፍህን ብትመዝ ተመልሶ ወዳጅህ ይሆን ይሆናልና ተስፋ አትቁረጥ። ነገር ግን ብትላግድበት፣ አፍህንም በእርሱ ላይ ከፍ ዝቅ አድርገህ ብትናገር፣ ብትሰድበውም፣ ምክሩንም ብታወጣበት ብትከዳውና ብታሳዝነው፣ በዚሁ ነገር ወዳጅ ሁሉ ይሸሻል። አንተም ድሃ ብትሆን በደስታው ጊዜ ከእርሱ ጋር ደስ ይልህ ዘንድ ከባልንጀራ ጋር ታማኝነትህን ጠብቅ። ቢቸገርም ርስቱን ባገኘ ጊዜ ከእርሱ ጋር ደስ ይልህ ዘንድ ከእርሱ ጋር ታግስ። የእሳትም የጭሱትነት ይቀድማል፣ እንደዚሁም ደም ከማፍሰስ ጠብና ክርክር ይቀድማል። ወዳጄን መሰወር አላፍርም፣ ከፊቱም አልሰወርም። ነገር ግን በእርሱ ምክንያቶች ክፋት ብታገኝ የሰማ ሁሉ ከእርሱ ራሱን ይጠብቅ። ለአንደበቴ ጠባቂ ማን ባኖረልኝ? በእርሱ እንዳልወድቅ አንደበቴን እንዳትገድለኝ፣ በከንፈሮቼ የጥበብን ቁልፍ ማን ባኖረልኝ? ምዕራፍ 23 ከኃጢአት ስለ መራቅ ጸሎት። አቤቱ አባቴ፣ የሕይወቴን ፈጣሪ፣ በእነርሱ ምክር አትጣለኝ፣ በእነርሱም እንዳልጠፋ አትለየኝ ልቦናዬን ማን በመከረልኝ ድንቁርና የሚተወኝ ዘንድ በተናገሩብኝም ነገር ድል እንዳይነሱኝ፣ ለልቦናዬ ጥበብን ማን ባስተማራት በደሌ እንዳይበዛብኝ ኀጢአቴም እንዳይበረክትብኝ፣ በጠላቶቼ ፊት እንዳልወድቅ ጠላቶቼም በእኔ ጥፋት ደስ እንዳይላቸው። ጌታዬ አባቴ የሕይወቴ ፈጣሪ ሆይ ዐይኔ የሚያስታትን ነገር አታምጣብኝ፣ መጎምጀትንም ከእኔ አርቅልኝ፣ ጥጋብ አይምጣብኝ። ቁንጣንም አያቀናጣኝ። ለክፉ ሰውም አሳልፈ አትስጠኝ። አንደበትን ስለመግራት ልጆቼ ሆይ የአንደበቴን ምክር ስሙኝ። ቃሌን የጠበቀ አይሰነካከልም፣ አንደበቱንም የጠበቀ አይውድቅም። ኀጢአተኛ በስንፍናው ይያዛል፣ ተሳዳቢም ትዕቢተኛም በዚሁ ይሰነካከላሉ። ልጄ ሆይ ለአፍህ መሐላን አታስለምደው፣ በማልክ ጊዜ የቅዱሱን ስም በሐሰት አትጥራ። ሁልጊዜ እየተመረመረ የሚገረፍ ባሪያ ቁስሉ እንደማይደርቅ እንደዚሁ ሲልም ሁልጊዜ የእግዚአብሔርን ስም በሐሰት የሚጠራ ሰው ከኀጢአት አይነፃም። መሐላን የሚያበዛ ሰው ኀጢአቱ ብዙ ነው፣ ከቤቱም መቅሰፍት አይርቅም። ቢያረጅም ኀጢአቱ አይተወውም። ቸልቢልም ኀጢአቱ እጥፍ ይሆንበታል። ፍዳው በቤቱ ሞልቷልና ስለ ማለ እውነተኛም አይባልም። ሞትን የምታመጣው ቃላለች። በያዕቆብም ርስት አትኖርም። ይህ ሁሉ በጻድቃን ዘንድ የለም፣ በኀጢአትም አይሰነካከሉም። በውስጡም ብዙ ኀጢአት አለና ከአንደበትህ የመዘባበት ነገር አይውጣ። አባትህና እናትህን አስባቸው፣ መኳንንቶችህንም አገልግል፣ በፊታቸውም አትሳት። ባልተወለድሁ እንዳትል የተወለድክበትንም ቀን እንዳትረግም በስንፍናህ እንዳትጠላሁን በሰው ላይ መሳለቅን የለመደ ሰው መላ ህይወቱን ብልህ አይሆንም። ስለ ዝሙት ኀጢአት። ኀጢአትን የሚያመጧት ሁለት ናቸው፣ ሦስተኛው ግን ሞትን ያመጣል። ቁጡ ሰውነት እንደሚቃጠል እሳት ናት፣ እስክታሰጥመው ድረስ አትበርድም። በሰውነቱም የሚሰስን ሰው እሳትን እስኪያቀጣጥላት ድረስ አይተውም። ለሴሰኛ ሰው እህሉ ሁሉ ይጣፍጠዋል፣ እስኪሞትም ድረስ አያርፍም። ሚስቱን ትቶ የሚሄድ ሰው በልቡ ጊዜው ጨለማ ነው፣ የሚያየኝ የለም አጥር ይጋርደኛል፣ ከዚህ በኋላ ምን እፈራለሁ? የሚያውቀኝ የለም ልዑልም ኀጢአቴን ይዘነጋልኛል አያስብብኝም ይላል። ነገር ግን እንዳያየው የሰው ዓይንን ይፈራል የእግዚአብሔርም ዓይን ከፀሐይ መቶ ሺህ ጥፍ እንዲያበራ የሰውንም ሥራ ሁሉ እንዳይ ተሰውሮ የሚሠራንም ሁሉ እንደሚያውቅ አያውቅም ሁሉም ከመፈጠሩ በፊት በእርሱ ዘንድ የታወቀ ነው። ከጨረሰም በኋላ እንዲህ አደርገዋል። በከተማም መካከል ይበቀለዋል፣ ባልጠረጠረበትም ቦታ ያጠፈዋል። ባሏን ትታ የምትሄድ ሴት እንዲሆናት ከሌላ ወንድ ልጅ ትወልዳለች። በእግዚአብሔር አንዲት ክህደት አደረገች፣ ሁለተኛም ባሏን ከዳችው፣ ሦስተኛም በሴሰኝነቷ አሰረቀች፣ ከሌላ ወንድም ልጅን ወለደች። እንዲህ ያለች ሴት ትዋረዳለች፣ በልጆቿም ትገረፋለች። ዘሮቿ ይጠፋሉ ቅርንጫፎቿም አያፈሩም። ስም አጠራሯም የተረገመ ይሆናል፣ ለቤቷም መርገምን ታወርሳለች። መርገሟና ውርደቷ ለዘላለም አይጠፋም። ያያት ሁሉ እግዚአብሔርን ከመፍራት የሚበልጥ የእግዚአብሔርንም ሕግ ከሚጠብቅ የሚጣፍጥ እንደሌለ ያውቃል። ምዕራፍ 24 የጥበብ ክብር። ጥበብ ራሷን ታመሰግናለች፣ በአሕዛብም መካከል ትመካለች በልዑሉም ጉባኤ ትናገራለች፣ በኀይሉም ፊት ትመካለች። እንዲህም አለች። እኔ ከልዑል አፍ ወጣሁ፣ ምድርንም እንደ ጉም ሸፈን ሸፈንኋት። እኔ በሰማይ ኖር፣ ዙፋኔም በደመና ምድር ላይ ዘረጋሁ። ብቻዬንም በሰማይ ዳርቻ ዞር፣ በውቅያኖስ መካከልም ተመላለስሁ። በባሕርም ማዕበል ላይ በየብስም መካከል ሁሉ በሕዝቡና በአሕዛብ ሁሉ ጥሪትን አደረሁ። ከዚህም ሁሉ በኋላ እረፍትን ፈለሁ። እንግዲህ በማን ርስት አድራለሁ? ከዚህም በኋላ ሁሉን የፈጠረ አዘዘኝ፣ ፈጣሪም ማደሪያዬን አዘጋጀልኝ። እንዲህም አለኝ በያዕቆብ ደሪ ርስትሽንም በእስራኤል ይሁን። ዓለም ሳይፈጠር ወለደኝ፣ ለዘላለሙም ከእርሱ አልለይም። በተቀደሰ ማደሪያውም በፊቱ አገለገልሁ፣ በጽዮንም አደርሁ፣ እንዲሁም በተወደደችው ከተማረሁ። ግዛቴም ባስገዛኝ በኢየሩሳሌም ነበር። በእግዚአብሔር ርስት እድል ፋንታ በከበረ ሕዝብ መካከል ስር ሰደድኩ። በሊባኖስ እንዳለ ዝግባ ከፍ ከፍ አልኩ። በኤርሞን ተራራ እንዳለ ዋንዛም ገነን። በውሃ ዳር እንዳለ ዘንባባም መረዘም። በኢያሪኮ እንዳለ ጽጌሬዳ በምድረ በዳ እንዳለች እንዳማረች የዘይት እንጨትም ማዓዛዬ የተወደደ ሆነ። እንደ ዋርካ ዛፍም ገነን። ማዓዛይም እንደ ቀናን ሙስናነ ደርሶኒ ሽቶ የተወደደ ሆነ። መዓዛዬም እንዳማረ የሽቱ መዓዛ ሆነ። እንደ ልባንጃና እንደ ጥሪኝ ሰጡቃጤ እንደሚባል ሽቱም በደብተራ ኦሪት እንዳለ እንደ ነጭ እጣን መዓዛም የተወደደ ሆነ። ቅርንጫፎች እንደ ቡጥም ረዘሙ። ቅርንጫፎችም የክብርና የጌትነት ቅርንጫፎች ናቸው። እኔስ እንደ ተወደደ የወይን ሐረግ መወደድን አስገኘው። አበባዬም የክብርና የባለጠግነት ፍሬ ነው። የምትወዱኝ ሰዎች ሁሉ ወደ እኔ ከፍሬም ትጠግባላችሁ። ስም አጠራሬ ከማር ርስትነቴ ከሸንኮራ ይልቅ ይጣፍጣልና፣ የሚመገቡኝም አይጠግቡኝም፣ የሚጠጡኝም አይሰለቹኝም፣ የሚሰማኝም አያፍርም፣ ለእኔ የሚገዙ ሰዎች አይስቱ። ይህ ሁሉ ነገር የልዑል የሕጉ መጽሐፍ ነው። ስለ ያዕቆብም ወገኖች ርስት ሙሴ ያዘዘበት ሕግ ነው። በእግዚአብሔር የሚጸና አይደክምም። እርሱ ያጸናችሁ ዘንድ ተከተሉት። ሁሉን የሚችል ጌታ እግዚአብሔር ብቻ ነው፣ ከእርሱም በቀር ሌላ አዳኝ የለም። ጥበብን እንደ ኤፌሶን ፈሳሽ በሚያዚያም ወራት እንደሚመላ እንደ ጤግሮስ ፈሳሽ የሚመላት እርሱ ነው። ምክርንም እንደ ኤፍራጥስ ፈሳሽ በአዝመራም ወራት እንደ ዮርዳኖስ ፈሳሽ የሚመላት እርሱ ነው። ጥበብን እንደ ብርሃን በወይን አዝመራ ወራትም እንደ አባይ ፈሳሽ የሚገልጣት እሱም። የመጀመሪያው አላወቃትም፣ የመጨረሻውን ፍለጋዋን አላገኘም። ምስጢሯ ከባህር ውሃ ይልቅ ይበዛል፣ ምክሯም ከባህር ጥልቀት ይልቅ ይጠልቃል። ከወንዝ እንደሚፈስህ ውሃ እንደ መስኖ ውሃም ወደ ተክል ቦታ ገባሁ፣ እንዲህም አል። የተክል ቦታ ይህን ላጠጣት፣ የጎመን ቦታ ይህን ላጠጣት። ፈፋዬ እንደ ወንዝ ሆነልኝ፣ ወንዜም እንደ ባህር ሆነልኝ። ዳግመኛም ጥበብን እንደ ጠዋት አበራት አለሁ፣ እስከ ሩቅም ድረስ ብርሃኗን አሳያለሁ፣ ትምህርትን እንደ ትንቢት አፈሳታለሁ ለዘላለምም ለልጅ ልጅ አጸናታለሁ። እነሆ የደከምኩ ለሚፈልጉኝ ሰዎች ሁሉ ነው እንጂ ለእኔ ብቻ አይደለም። እዩ ምዕራፍ 25 በእነዚህ ሦስቱ ነገሮች ያማርኮን፣ በእግዚአብሔርና በሰው ፊትም ያማርኮኝ ይቁም። እነዚህም በአንድ ልብ የሚተባበሩ ወንድማማቾች፣ የባልንጀሮች ፍቅር፣ የባልና ሚስትም ስምምነት ናቸው። ሶስት አይነት ሰዎችን ሰውነቴ ፈጽማ ጠላቻቸው፣ ኑሯቸውም እጅግ አበሳጨኝ። እነዚህም ትዕቢተኛ ድሃ፣ ንፉግ ባለ ጸጋና አእምሮ የሌለው ሴሰኛ ሽማግሌ ናቸው። ከሕፃንነት ጀምረህ ያልተመከርህ በእርጅና ጊዜ እንዴት ብለህ ትሆናለህ? ሽበት ፍርድ ሊሰጥ ይገባዋል፣ ሽማግሎችም መምከር ይገባቸዋል። ለሽማግሌዎችም ጥበብ ይገባቸዋል ለታላላቅ ሰዎችም ጥበብን መማር ይገባቸዋል። የትምህርት ብዛት የሽማግሎች ዘውዳቸው ነው፣ መመኪያቸውም እግዚአብሔርን መፍራት ነው። በልብ ያደነኳቸው ዘጠኝ ናቸው፣ አሥረኛውን ግን በቃሌ ይናገራለሁ። እነርሱ በልጆቹ ደስ የሚለው ሰው፣ በሕይወቱም ሳለ የጠላቱን ውድቀት የሚያይ ሰው ናቸው። ልባም ሴትን ያገባ ብፁ ነው። በአንደበቱም ያልሳተ ሰው ብፁ ነው። ከእርሱ ላነሰ ሰው ያላደረ ብፁ ነው። እውቀትና ጥበብን ያገኛት ሰው የሚታዘዝለትንም ያገኘ ሰው ብፁ ነው። ጥበብን ያገኘ ሰው እንዴት ታላቅ ነው! ነገር ግን እግዚአብሔርን የሚፈራ ይህንን ይበልጠዋል። እግዚአብሔርም መፍራት ከሁሉ ትበልጣለች። እርሷንም የጠበቀ ሰውንም ይመስለው የለም። ከቁስል ሁሉ ይልቅ የልብ ቁስል ይከፋል። ከክፋትም ሁሉ የሴት ክፋት ትከፋለች። ከሁሉም ብትወድቅ በጠላትህ እጅ አትውደቅ። ሁሉ ቢበቀልህ ጠላተ አይበቀል። ከእባብ ራስ የሚከፋ ራስ የለም። ከጠላትም ቂም የሚከፋ ቂም የለም። የክፉ ሴት ተግባር ከክፉ ሴት ጋር ከምትኖር ከአንበሶችና ከምድር አውሬዎች ጋር መኖር ይሻላል። ክፋቷ መልኳን ይለውጠዋል፣ ፊቷንም እንደ ድብ መልክ ያጠቅረዋል። ባሏንም በባልን ጆሮቹ መካከል ይንቁታል። መራራ ሐዘንም ያሳዝኑታል፣ አስጨንቀውም ይይዙታል። ክፋት ሁሉ ከሴት ክፋት ታንሳለች። እርሷም ወደ ኀጢአት ዕድል ታደርሳለች። የአሸዋ ቀበት የሽማግሌዎች እግራቸውን እንደሚያደክም እንዲሁ ቀባጣሪ ሴት የዋህ ባልን ታደክመዋለች። የሴት መልኳ አያስትህ፣ ሀብቷም አያስጎምጅህ፣ መቅሰፍትና ጥፋት ጽኑ ውርደት ናትና። ሴት ባሏን ብትመግበው ቁጣን አለማክበርንና ብዙ ዘለፋን የተሞላች ትሆናለች። ለልብ ቁስል ናት ለፊትም ጥቁረት ናት፣ ለነፍስም ሐዘን ናት። እንዲሁ ባሏን የማታከብር ሴት እንደ ሽባ እጅና ልምሾ እንደሆነ እግር ናት። በመጀመሪያ ኀጢአት ከሴት ተገኘች፣ በእርሷም ምክንያት ሁላችን እንሞታለን። ለውሃ መፍሰሻ አታበጅለት፣ ለሴትም የልብህን ምስጢር አታውጣላት። እንደ ጸባይህ ካልሆነች ፍታት ከሰውነትህን ለያት። ስለ ቃሉ የአምላካችን ያሉል እግዚአብሔር ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የከበረና የተመሰገነ ይሁን። ይቆየን።